የፋሲል ጉድ አያልቅም። እንግዲህ ትናንትና ሀይሚና ብሩኪ የት ፓርክ ነው የነበሩት? ደህንነት ወዳጅነት ደህንነትና ወዳጅነት ፓርክ ይለያያል። እንደ ብቻ ግን ከዛ ፓርክ ውስጥ እንግዲህ ፋሲል መጥቶ ቀለበቱን እንካ ብትለው እምቢ ብሎ ጫካ ውስጥ እንድትወረውረው አድርጓታል። አይደለም ቀለበቱ በመወርወሩ ምክንያት ፋሲል ደግሞ ደሞ ፈልቶ ያው ጨጓራ ምናምንም ይዞታለና እንዴት ባለ በለ ለጎኔ ገዝቼ ቀለበት አድርጌ እንዴት ሜዳ ላይ ትጠዋለሽ ሜዳ እንዲበላው እንዴት ታደርጊያለሽ? ብሎ በጣም ተናድዶ ፍለጋ ላይ ነው አሉ። አሁን ሀይሚን አገኛለሁ ብሎ ተቅለብሎ ቀለበት አድርጎ ቀለበቱን ማጣው። ሰላም ሰላም፣ ውድ ቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ትርፍ ይበልልኝ፣ ውድ ቤተሰብ፣ የጨረቃ ፋሚሊዎች። እንግዲህ ያው ጨረቃዎች ጠፍተው ተጨንቃችኋል። እንደ እውነቱ ያው በተለያየ ቦታ እያየዋችሁ እንግዲህ ጨረቃዎችን ፍለጋ። መቼም ሲጠፉ እናንተ ከመፈለግ ወደኋላ አትሉም። ከባድ ነው። በዚህ ሁኔታ እንኳን እየተጨቃጨቁ ቢመጡ ነው ለእኛ ጥሩ። የምር ትንሽ ልባችን ይረጋጋል ስናያቸው። ነገር ግን እንደዚህ ደብሳቸው ሲጠፋ ደግሞ በጣም ነው የሚያስጨንቀው። እና በነገራችን ላይ ትናንትና የተሰራው ቪዲዮ እኮ ትናንትና የተቀረጸ አይደለም ውዶቼ፣ ባለፈው በሀይሚ ቤት የተለቀቀ ቀን የተቀረጸ ቪዲዮ ነው እና ትናንት ሙሉ ቀን ነበራቸው ነገሩን ለማስተካከል ወይም ደግሞ ነገሩን ለመፍታት እንግዲህ አልመጡም። ውዶቻችን ምን እንደተፈጠረ የምናውቀው ታሪክ የለም። መቼም ያላየነውን ያልሰማነውን መረጃ ይሄ ብለን ማውራት አንችልም አደለ። ግን ያው ከመጠበቁ ውጭ ምንም አማራጭ የለንም። እና እናንተም እንደደበራችሁ አውቃለሁ። እንግዲህ አይዞን፣ ሰላም ሆነው እንዲመጡ መጸለይ ነው። ነገ እስኪ ነገሩ ተፈትቶ ፋሲል የሚባል ሰውዬ ሰርጎ ገብ ነው የሚባለው እሱ ወጥቶ ከመካከላቸው ሁለታቸው ነገሩን ፈትተውት በሰላም እንዲመጡ እኛ ሁላችንም ከልባችን እንመኛለን፣ እንጸልያለን። የእኛ ወዶች አይምና ብሩኬ፣ የጋሽ ጊዶች እኮ ሚዲያውን አደባለቁት። የምሬን እኮ ነው። አብረሽን ባለፈው አይታችሁ አለ አይደል? እንዳለ ምድሩን ሲያነቃንቀው፣ አሁን ደግሞ ኤፍሬም በሰራው ጀምሮታል። አረ እንደው ነገር ስራው ሁሉ ነገር እንደው አስቆኝ ነው እንጂ ነገሩ ስለሚያስቅ አይደለም። በተለይ በኤፍሬም ጋር እየተፈጠረ ያለው ነገር በጣም ነው የሚያናድደው እንዴ ከአንደኛዋ ሴት ጋር ስንት ነገር እያሳለፈ እንደገና ያችን ደግሞ ወገቧ ሽንጧን መነካካት፣ ሽንጧን ማቀፍ ምን ይሉታል? ወንዶች ቆፍጠን እንበሉ እንጂ እንዴ! እንደ ሀይሚና እንደ ቡራ ለምን አትሆኑም? እንዲ ሀይሚና ቡራ እንዲ ሽልጥልጥ ሸለጥልጥ የሚል ባህሪ የላቸውም። የምሬን ነው እንዴ። ሁላቸውም ቆፍጠን ብሎ ነው የሚሰሩት። ብሩኬ አቅፎ የለ እንዳትሉ፣ ባለፈው ያቀፈ ለፕራንክ እንጂ እንዳው ዝም ብሎ እንደዚህ ሄዶ የሚለጣጠፍ ልጅም አይደለም። ሀይሚዬ በተቃራኒው እንደዛ ነችና ይሄ ኤፍሬም ማጉድ እኮ ነው። በአንድ እኮ ነው ልቡን የጠፋቸች ደግሞ ስታለቅስ ማለት ነው። እና ውድ ቤተሰብ፣ ለማንኛውም አይዞን እስኪ ተረጋጉ እንረጋጋ። ነገ በሰላም እንዳይመጡ ተስፋ እናደርጋለን እና ትናንትና ፋሲል ማለት ነው በጣም የሚያስጠላ ቃላት ነው የተናገረውና እና ብሩክ እራሱ ድንግጥ ሲላይታችሁታል። አንቺ ምን አይነት ባለጌ ሴት ነሽ? ሲላት አይኒ ማለት ነው። የብሩኪ አደነጋገጥ ከአይኒ ይመጣል። እናንተ ዞር ነው ያለው ባንዴ ና እንደው ለስራም ቢሆን ለፕራንክም ቢሆን እንደዚህ አይነት አነጋገር ግን ተገቢ ነው ብላችሁ ታስባላችሁ? ይሄ ባለጌ ቆሻሻ የሚሉ ቃላቶች እኔ በጣም ነው የሚደብሩኝ። እግዚአብሔርም ነው የምላችሁ በጣም ነው የሚያስጠላው። እና ባለጌ ሲላት ማለት ነው ከውን ያልኩኝ ቅመሟን ነገሩ ተቃራኒ ሆነ እና በኋላ የመጣ አይናወጣሉ ብሩኬ አሁን ብዙ ነገር መናገር ይችል ነበር። ከዛ ጋር የእሷ ፍቅረኛ ነው፣ ብዙ ነገር ያሳለፉ ናቸው። ብሩኬ ሀይሚን የመናገር መብት አለው። ግን በኋላ የመጣ አይና ወጣ ሆነና የፋሲል አነጋገር በጣም ነው የሚገርመው። ለማንኛውም ውዴ ጨረቃ ፋሚሊዎች እንግዲህ ያው ዛሬ ምንም አዲስ ነገር የለም፣ የተሰማ ነገር የለም። ቤትም ቦታ ፖስትም አላየውም። ዛሬስ እኔ የምለው በኢንስታግራም ሀይሚ የሆነ ነገር ፖስታ ወደዋ ጠፋችሁ ልበል እንደዛ ነገር ያየው ይመስለኛል። እና የሉም በየትኛውን ቦታ ሀይሚና ና ብሩኬ ባላችሁበት ሰላማችሁ ይብዛለን። የእኛ ወዶች ሁሌ እኛም የእናንተ ሰላም ነው የምንፈልገው። እና ነገ ነገራችሁን ፈታችሁ በሰላም እንደምትመጡ ተስፋ እናደርጋለን። እና ወደ የጨረቃ ፋሚሊዎች እንደው እንዴት ናችሁ? ደህና ናችሁ? እንዴት አመሻችሁ ልላችሁ ነው የመጣሁት። ከሰማይ በታች አዲስ ነገር የለም። ነገ እስከምንሰማቸው ድረስ መጥተው እንግዲህ በሰላም ያሳድረን። ወዶቼ የጨረቃ ፋሚሊ እስኪ አበረታቱ ደግሞ ላይክ ላይክ አድርጉኝ ማለት ነው የኔ ወዶችና፣ አይዞን አትረበሹ አትጨነቁ።